እህሰላም ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች፣ ውላችሁ እንግዲህ ዚዙ ጋር ከቻሳ ብለናል። ሎ ላይ ከቻሳ ከቻሳ ብለናል። ቤተሰብ እንዴናችሁ ልኝ በያላችሁበት ሰላማችሁ ይብዛ። ያው እንደምታውቁት ዚዙን ወደ ዴቫ ይዣል እየሄድኩ ነው እና በእኔ ቤት ከቻሳ እንበል ብለን መተናል እ

ወደ ዲቫ ጋር ነው ማለት ነው። የሚፈጠረውን አብረን ነው የምናየው። በወሎ ላይ ሸርገድ ሸርገድ እያልኩ ነው ነው የምላችሁ። ወሎ አሪፍ ነው አየሩ ነው አየሩ እንደምታዩ ነው። ጨረቃስ መስለኛል ነው የምላችሁ። እኔ ቅዝቃዜ ሆናል ቻልኩትም። እሷ በጣም ብርድ ነው አሁን ላይ ወሎ ላይ ቀዝቃዛ ነው። አዎ እኔ በጣም ቀዝቅዞኛል። ግን በቃ ቅዝቃዜው ላይክ የሚያሳምር ቅዝቃዜ ነው እና ብዙዎቻችሁ ምን አለ እዚህ በሆንኩኝ እያላችሁ ነው የሚሆነው። እንግዲህ ብዙ መንገድ ገና ይቀረናል ለመሄድ እዛ ለመሄድ እና ያው እንግዲህ ብዙ መንገድ ይቀረናል። የሆነ ጊዜ ሲነግረኝ አዲስ ቤታቸውን የገቡትን እዚህ ቤት አላቅም ና ቤታቸው ስለፈረሰ የሆነ ታይም ላይ ኦኬ አንቺ ድሮም ቢኑ የድሮው ቤት ነው የማውቀውና፣ ግን ነግሮኛል እንዲ ጫካ እንዳለ ምናምን እንዳለ በሰዓቱና ብዙ መንገድ ይቀረናል ብዬ አስባለሁ። አዎ በጣም ብዙ መንገድ ነው የሚቀረን ያው ዚዙ በጫካው እንዲህ እንዲያለን መሄድ ነው ነው የምላችሁ። አዲሱ ቤት ከገቡ በኋላ ዚዙ መት አታውቅምና፣ አዲሱ ቤት ይዣት የሚሄድና ቤተሰብ ያው ዚዙ አእምሮባታል ብዬ አስባለሁኝ። ከአስር ስንት ሰጣችኋት ግን ቤተሰብ ወሎ ስመጣ ነው የሚያምርባት። ጎድ ጎማዳ እኮ ነች በጣም ነው እንዲ ቆንጆ ሆንኩት። እዚህ ሀገር ስመጣ በጣም ነው ስትመጪ አየሩ ምናምን እዚህ ሲጀመር እዛ አየሩ ግርጣት አድርጓል ነበር ምንም ወሎ ነው ያለችው። ምንም አፈጥረም ብናገራት ወንድምሽ

አንቺም ዋጋ ትከፍላለሽ። እሰራለታለሁ እንደሰራልኝ አንቺን እዚሁ አስገድጅ ስደፍርሽ ቀጥ ብሎ ነው የሚያዩ ቀጥ ብሎ። ዝም በይ ዝም በይ ዝም በይ። አንቺ ሸቀቂ ዝም በይ። ውሰደው። እሺ፣ ዝም እሱ። እኛ እንተውም። በእናትህ አልተውም። ስፈልገው የነበረ ሰው ነው ይህ እንቆሳሳ። ዛሬ አጋድሟዋል። አንቺን ደግሞ ደፍሬ ነው ምልክት ይውኸው እዚህ ጫካ ማንም አያደናችሁ። ማንም የፈለገ ብጮህ ለእራሱ አይሰማም። ምንም አፈጥሪ ምንም ዝም ዝም አታልቅሽ። ገና ልትደፈሪ አይደለ። እንደ ገና እደፍርሻለሁኝ። ገና ገና ዋጋሽን ነው የምሰጥሽ። ዝም በይ ዝም ዝም በይ ዝም በይ። እግርሽን ነው የምሰብረው፣ እሰብረዋለሁ። ከዚህ እንዳትንቀሳቀሽ አኮላሽዋለሁኝ። ቁርጭምጭም ሴትሽን ነው የምልሽ፣ በእውነት ዝም በይ። ገና መቼ ጀመርኩኝ። ዝም በይ፣ ዝም በይ። አበላሽዋለሁ ፊትሽን። ዝም በይ። አውራ ዶሮ ነኝ፣ ነይ አውራ ዶሮ። አዎ እሱ የበደለኝን በደል ዛሬ ቂም በቀለም በአንቺ ነው የምወጣው። እሱም ብቻ ነ አንቺንም ፊትሽን አበላሽዋለሁ ደፍሬ ነው የምጥልሽ። ዝም በይ። ዋጋ ትከፍል ያለሽ ዋጋ በሰዋለ ውኔነኛ ዝም በይ። እንዲሁም ይሄ ድንጋይ አንሳል እዚህ አለ አይደለ? አናትሽ ነው የምውልሽ። ደፍቼሽ ነው የሚሄዱ። ተረጋጊ ጸጥ፣ ቀስ

ጥያቄ፣ ነው የምጠይቅሽ፣ አንቺ ምን ሆነሽ ለሱ፣ ምን ልታረጉ ነው የመጣችሁት? እን ብቻ ነው የምፈልገው፣ ተናገሪ። ጓደኛዬ እዚህ ጋር፣ ወንድም ማናባት ነው ያንቺ ወንድም? ሰሜ እበቀለዋለሁ። ስፈልገ የነበረ ሰውን የኔን ጓደኛዬን ምን እንዳደረጋት ራሱ ያውቃል? ዛሬው የኔን ተራ ነው። እዚሁ ደፍረሽ እዚሁ በቀሌን አቀባብዬ ነው የሚሄደው። አዎ እኔ አውራ ዶሮ አታውቂኝም ለካ። ድንጋይ ጭኜ ገና ደፍቼ ገለዋለሁ ገድዬ ነው የሚሄደው። ማንም አይዘኝ። ምን ልጅሽ አንቺ ለሷ አሁን ፍቅረኛው? የምንድን ነው ጓደኝነታችሁ? እስኪ ንገሪኝ ምንድነው የምታለቅሽው? ይኸው አያስለቅስም እኮ እኔ የሆንኩትን አይተሻል። መጀመሪያ ያረገኝን በቃ። የሰው ሀገር ሰው፣ ከየት አባሽ ነው የመጣሹ? ወንድም አለኝ። ወንድም ማን ነው ያንቺ ወንድም? እዚህ ንገርኛ፣ ተናገር እንጂ። ከየት አባሽ ነው የመጣሹ? ምን ልታረጊ ከዚህ ደንቆሮ ማይረባ ሰው ጋር ስፈልገ የነበረ ሰው ነው። ዝም በይ። ምንድነው የምታደርግ? ዝም በይ እሱ ዝም በይ። ና ተነስ። አናትህን ነው ነው። ተነስ ተነስ። ተነሳ እዚሁ ላይ ነው የምቀብርህ። ተነስ ተነስ ብያለሁ። ተነስ ተነስ

የፈለከውን እሺ ውሰድ፣ እኔ የፈለከውን ውሰድ፣ ስልኬንም ውሰድ። እሺ ዝም በል፣ እሺ ዝም በል። አናትህን ነው የምልህ። ይኸው እዚህ እቀጠቀጥሃለሁ እዚህ። ዝም በል አሳይሃለሁ ዛሬ። ዘም በይ አታስመስይ። ይኸው በዚህ ይታይሻል። ይሄንን ፊትሽን ነው ማ ማንም አያደንሽም፣ ማያደንሽም። እዚህ ጫካ ማንም ዘም በይ

ነው ልኪ። አረ እንደዚህማ አታልቅሽ፣ ተነስ ተነስ። አረ ከባድ ነው፣ እኔ አልቻልኩም። እንደዚህ እያለቀሰች ዚዙ። አረ እኔ አልቻልኩም። ተይ ተይ ተይ ናቲዋ፣ አረ እህቴዋ ይቅርታ፣ በእናትሽ። አረ አንቺ ይህንን እና ስኮ ጀለስ እኮ ነው፣ ጓደኛ ነን። በእውነት ይቅርታ፣ ማርያምን፣ አረ በኪዳነምህረት አረ እኔ እኮ አውቄ ነው ፕራንክ ላረጋችሁ ላስደንቅጣችሁ ብዬሽ እኮ ነው። ዚዙ አረ ነው ዚዙ ነው ዚዙ አረ ልጅ አንተ ይቅርታ ነው አይ ይፈጠራል አንቺ

የሱ ችግር አይደለም፣ የኔ ችግር ነው። ሸት ይዋ ይቅርታ። በእናት ደርሳችሁ አልኩ። በቃ እኮ ደረሰችሁ። በቃ ወንድምሽ ጋር ትሄዳላችሁ፣ ዴቭ ጋር ትሄዳላችሁ። በቃ ይቅርታ፣ ይቅርታ። አይ ስለ እኔ ያጋጣሚ ነው። ገባ ያው እንደዚህ ስሬ ሳደርገዋለሁ ብዬ ነው። ደሞ በደንብ አድርጌ ልስራለህ ብዬ ነው። በቃ ፕራንክ ላርጋት ብዬ እንደው እህቴዋ፣ በእናትሽ እሺ፣ ይቅርታ። አይ አለ እዚህ ጋር ይመጣው እኔ አይቼኝ እንደዚህ ማለት ማድረግ የለብህም ነበር። አንተ እኔ እኮ ሲጀመር እዚህ ቦታ መምጣት ቅድሙኑ መናገር ነበረብኝ። ይቅርታ። ሸት በእናትሽ አይዙሽ። አመመ በቃ ደርሳችኋል እኮ ትንሽ ነው የቀራችሁ። ተረጋጊ፣ እቤት አርፊያለሽ አንቺ። አሁን ወንድምሽ ጋር ገና ልትገናኝ ነው አይደል? እንደዚህ በዚህ ስሜት አይደለም በቃ ነው። ይቅርታ አንተ ንገራት። እኔ እየቀለድኩ ነው እኮ ከዚህ በላይ ምን ላርገው? ያው ያንተ ብዬ ነው ፕራንክ ላገት ነገሩ ስሬ ስላድርገው ብዬ እኮ ነው እንደዚህ እንድታረቅሽ ምናምን አልነበረም ያው ነገሩ ደንግጠሽ ምናምን ግን እኔ

በቃ ሽኔ በዚህ ነው እንሂድ። ሽኔ በዚህ ነው ይነዲፋ ቤት በዚህ ነው። ሽኔ ነው የቀራችሁ። ከዚህ በኋላ እንደዚህ አይነት ነገር አላደርግም። በቃ አንተ ነው ሁሉ ጣጣ ያመጣው። በቃ ካሜራ አቁሙ።